በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ ሃያ አብርሃምና አቢሜሌክ አብርሃምም ከዚያ ተነስቶ ወደ አዜብ ምድር አቅጣጫ ሄደ። በቃዴስ በሱር መካከልም ኖረ፣ በጌራራም በእንግድነት ተቀመጠ። አብርሃም ሚስቱን ሳራ ቴናት አላቸው፤ የከተማይቱ ሰዎች ስለ እርሷ እንዳይገድሉት ሚስቴ ናት ማለትም ፈርተዋልና። የጌራራ ንጉሥ አቢሜሌክ ላከና ሳራን ወሰዳት። በዚያች ሌሊትም አቢሜሌክ ተኝቶ ሳለ እግዚአብሔር በሕልም ወደ እርሱ መጣ፣ እንዲህም አለው፦ እነሆ ስለ ወሰድሃት ሴት ትሞታለህ፣ እርሷ ባለ ባል ናትና። አቢሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ያላወቀውን ሕዝብ በእውነት ታጠፋለ? እኅቴ ናት ያለኝ እርሱ አይደለም? እርሷ ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነት በእጅ ንጹህነት ይህን አደረግሁት። እግዚአብሔርም በሕልም አለው ይህን በልቤ ቅንነት እንዳ እንዳደረግክን አወቅሁ። እኔ ደግሞ በፊት ኃጢአትን እንዳትሰራ ጠበቅኩ። ስለዚህም ትቀርባት ዘንድ አልተውህም። አሁንም የሰውን ሚስት መልስ፣ ነቢይ ነውና ስለ አንተ የሚጸልያል ትድናለን። ባትመልሳት ግን አንተ እንድትሞት ለአንተ የሚሆነውን ሁሉ እንዲሞት በእርግጥ እወቅ። አቤሜሌክን በጠዋት ተነሳ፣ ብላቴኖቹን ሁሉ ጠራ፣ ይህንንም ነገር ሁሉ በጆሯቸው ተናገረ። ቤተሰቦቹም ሁሉ እግዚአብሔርን ፈሩ። አቤሜሌክም አብርሃምን ጠርቶ አለ፣ ይህ ያደረግብን ምንድን ነው? ምንስ ክፉ ሰራሁት? በእኔና በመንግስቴ ላይ ትልቅ ኃጢአት አውርደሃልና ማንም የማያደርገውን የማይገባውን ስራ በእኔ ሰራህብኝ። አቤሜሌክም አብርሃምን አለው፣ ይህ ነገር በማድረግ ምን አይተ ነው? አብርሃም አለ ማስገባት በዚህ ስፍራ እግዚአብሔርን መፍራት ስለሌለ በሚስቴ ምክንያት ይገድሉኛል ብዬ ነው። እርሷም ደግሞ በእናቴ ወገንም አይደለችም እንጂ በእውነት በአባቴም ወገንም እህቴ ናት። ለእኔ ሚስት ሆነች። እግዚአብሔርን ከአባቴ ቤት ባወጣኝ ጊዜ ያልሁት ይህን ጽድቅ አድርጊልኝ፣ በገባንበት ሀገር ሁሉ ወንድሜ ነው። በአቤሜሌክም አንድ ሺ ምዝምዝ ብርና በጎችን፣ ላሞችን፣ ወንዶችና ሴቶችን ባሪያዎችን አመጣ ለአብርሃም ሰጠው፣ ሚስቱም ሳራን መለሰለት። አቤሜሌክም አብርሃምን አለው፣ እነሆ ምሬ በፊት ናት በወደድሁ ተቀመጥ። ሳራንም አላት፣ እነሆ ለወንድምሽ አንድ ሺ ምዝምዝ ብር ሰጠሁት፣ ይህ ለፊትሽ ክብር ይሁንሽ፣ በሁሉም እውነትም ተናገ ነገራት ። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔርም አቤሜሌክን ሚስቱን ሴቶች ልጆቹንም እና በቤቱ ውስጥ ያሉ ሴቶች አገልጋዮቹንም ፈወሳቸው፣ እነርሱንም ወለዱ። እግዚአብሔርም ለአብርሃም ሚስት በሳራ ምክንያት በአቤሜሌክ ቤት ማኅፀኖች ሁሉ በፍጹም ዘግቶ ነበርና